ሰበር ዜና የማዳም ቅመሞች፣ ዛሬ ሮታ ባትመጣ ኖሮ ቢሆን ፍቅር አትታወቅም ሲሉ ተናግረዋል። እንዲሁም ዜድዬ ባለፈው ጽጌ በጋለች ዛሬ አብርሽና አቤላ ስንት ከብት እያሉ ነበረ እና አንዳንዶቹ ቅኔ ነው ለሰርጉም አንሄድም ቀርተናል ሲሉ ሰማሁ። ምን ትያለሽ? ነው ጥያቄው ማለት ነው እንግዲህ ለአብርሃም ሰርግ አንሄድም የምትሉ ልጆች ማለት ነው። ምክንያቱም የራሳቸው ችግራቸው ነው እንጂ ያስቀራቸው አብርሃም ታደሰ ምንም አይነት ቅኔ የተናገረው ነገር የለም እንደዛውም ቢባል አቤላየም እንደዛው ማለት ነው። ምክንያቱም በሬ እናርዳለን ስትሉ ለነበራችሁ፣ ፍየል እናርዳለን ስትሉ ለነበራችሁ፣ በግ እናርዳለን ስትሉ ለነበራችሁ ቃል ለገባችሁ ከብቱን እንድታርዱ ነው እንጂ ቅኔው ሌላ። አብርሃም ታደሰ ማንንም ለመንካት አይደለም። የወደደ መሄድ ይችላል። አልወደደ ደግሞ አለመሄድ ይችላል። ስለዚህ ማንም ሰው እናደንቀሃለን እንወድሃለን ያላችሁት ቲክታከሮችን ብትሆኑ ዩቱበሮችን ብትሆኑ ኮሜንታተሮችን ብትሆኑ እነሱ ራሳችሁ፣ እንጂ እነሱ በግድ አስገድደው ውደዱን አላሉም። ይሄንን ህዝቡ ማወቅ አለበት። እንዴ ይሄ ላይ ምን ያደርጋችሁ? እኔ እቀራለሁ፣ እኔ እሄዳለሁ። አትሂዷ ታዲያ፣ አትሂዱ፣ አትሂዱ። እሱ ምን ይቀርበታል? አትሂዷ ታዲያ፣ አትሂዱ። ባይሄዱ ምን ቸገረሽ እህቴ፣ አይሂዱ። አውቀው እኮ ነው ነጋውን ሰበርሰካ እያለች የዱባይን አስፋልት ለመሙላት አሁን ማለም አስፈራራት ነው እንዴ። የጋሽ የታደሰ እንደሆነ ቀብራራው መቼም ቢሆን ሽንፈትን አይመኝም። እሱ እንደሆነ ከአውሮፓ ከአሜሪካ፣ ከሳውዝ አፍሪካ ምን የተለያየ ሰው እኮ ነው የሚመጣው ዱባይ ላይ። እንዴ እናንተ እሱም ከበደ የቀረ ደመቀሽ ቀረች አብርሃም አይሞቀው የደምቀው ሮታ ብትሆን እንዴ። ይህንን ያህል በጣም አባሱት እኮ። እኔን ነው ያዙ፣ ሊቀቁ፣ ይዘራፍ። ምን ይህንን ያህል ምን ትጠቅሙት አላችሁ? ብትሄዱ እሱን ቪዲዮ ለመቅራት ነው፣ ብትሄዱ እሱን ፎቶ ለማንሳት ነው። ለራሳችሁ ጠቀመ እንጂ አብርሃም ምንም የሚቀርበት ነገር የለም እንዴ። በጣም አባሳችሁት እንዴ። ቅኔ ነው አብርሃም እኛን የተሳደበ ኮሽ ባለ ቁጥር እንደ አንዳንድ ፈስ ያለበት ዝላ ይችልም ይላል ያገር ሰው እና ትናንትና ሩታዬን አንወዳትም አናቃትም ስትሉ የነበራቸው ይኸው ለሰርጓ ልትሄዱ እንደሆነ ሰምቻለሁ። ስለዚህ ምንድንንን ያለ ሰውን የምታጨናንቁት እላለሁኝ። አብርሽና ሩትዬ በአዲስ ቪዲዮ ከቻሳ ይሉልናል። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ እላለሁ። ሌላ ቪዲዮ እንገናኝ። ባይ ባይ።